ዩዝድ ካሮች ጋር ተያይዞ ዚሮ ማይል በተመለከተ የዛሬ ሳምንት በጣም ሰፊ ሀሳቦችን አንስተን ነበረ። በኋላ ላይም ወደ ቲክቶክ ነገሩ ሄዶ መነጋገሪያም ሆኖ ነበረ። አሁን ላይ ያለውን ሁኔታ በቻይና ምንድን ነው የሚለውንም እናሳያቸዋለን ምክንያቱም ቻይና ሁለተኛ ቤቷ ማለት ይቻላል ኢትዮጵያ ማለት ነው። ስለዚህ ቻይና የሚፈጠረው ነገር በሙሉ እዛ ኮሽ ሲል ይሰማል፣ በዋናነት ይገባ ይሰማል፣ በደንብ ነው የሚሰማው። ዞሮ ዞሮ ግን ምርጥ ምርጥ ሀሳቦችን ይዘን መጠናል። ሰዎች መጠንቀቅ ያለባቸውንም ጉዳይ እናነሳለን። ከዚህ ጋር ካነሳ ነው ሀሳብ ጋር ተይዞ በሌላም መልኩ ደግሞ ምናልባት ካስፈለገ ጊዜ ካገኘን ደግሞ የባትሪ ቴክኖሎጂ አድቫንስመንቱ ምን ይመስላል የሚለውንም ለማሳየት እንሞክራለን። አዳዲስ ብራንዶችም አሉ በብዛት እሱንም እነግራቸዋለን። በተለይ በተለይ ከቻይና መኪኖች ጋር ተያይዞ ያሉትን ነገሮች በደንብ በግልጽ እናስቀምጣለን። ይህ ከሳምንቱ የቀጠለ ነው ማለት ይቻላል። ሌላ ደግሞ ጥያቄ እንጠይቃቸው፣ ከመጠየቅ እንጀምር። የኤሌክትሪክ መኪኖች የሚጠቀሙት ባትሪ አንድ ጥቀስ ይላል የዛሬው ጥያቄያችን። ቀለል አደረግ ነው ዋናው፣ የዚኛው ላይ ግልጽ እንዲሆንላቸው ምንጠይቃቸው ተረቅ ያለውን ስለዚህ ስልክ አስታውሳቸውና፣ ስልኩን ላስታውሳችሁ። በጣም ቀላል ጥያቄ ነው፣ መልሱ ትሸልማላችሁ። እንደተለመደው እንሸልማለን። በ0944 72272 ላይ በ0944 72272 ላይ ጠዋታችሁን በሽልማት በጥሩ እድል መክፈት የምትፈልጉ ተሳተፉ። የመኪኖች ስ ጥያቄው፣ እንድገምልኝ የኤሌክትሪክ መኪኖች የሚጠቀሙት ባትሪ የኤሌክትሪክ መኪኖች የሚጠቀሙት ባትሪ ምንምን ይባላል? ስለዚህ ይህን መልሱ። ቅድሚያ ግን እስቲ የባትሪ ቴክኖሎጂ ላይ መቼስ፣ የባትሪ ቴክኖሎጂ ከኢቪዎች ጋር ኮምፕሊትሊ ሊንክ የሚያደርግ ነገር ነው። አዎ የሚገባ የኤሌክትሪክ መኪና ባትሪ ማለት ከዚህ በፊት ተደጋጋሚ እንዳነሳ ነው የመኪናው ቻንስ እንደ ጀርባ አጥንታችን ብናየው የመኪናው ጭንቅላት የምንለው ነገር ቢሆን የኤሌክትሪክ ባትሪ ነው። የኤሌክትሪክ ባትሪ ደግሞ እንደምታውቀው መመረት የኤሌክትሪክ መኪና መመረት ከጀመረ ጊዜ ጀምሮ በየጊዜው አዳዲስ የኤሌክትሪክ መኪና ባትሪ አይነቶች የመጡ ነው ያሉት። በትክክል አዎ፣ በጣም ከሚያስቡ ነገሮች ነው። አንዳንድ ጊዜ የኤሌክትሪክ መኪና ሰው አዲስ የመጣ ቴክኖሎጂ ይመስለዋል። እውነት ለመናገር ግን የኤሌክትሪክ መኪና ከነዳጅ መኪና ራሱ የሚቀድምበት አጋጣሚዎች አሉ የተመረተበትና በ1930ዎቹ ከዛ በፊት በነበረበት ጊዜ ቀደም ጊዜ የኒውዮርክ ታክሲዎች ኒውዮርክ ላይ የነበሩ ታክሲዎች አብዛኞቹ ኤሌክትሪክ የነበሩት በተለይ ያም የተነሳበት ሴቶች በብዛት ያሽከረክሯቸው የነበሩትም ያን ጊዜ እንዲያሽከረክሩ ባለ ሀብቶች ሴቶች ያሽከረክሩ የነበሩት ኤሌክትሪክ መኪና ነው። ምክንያቱም ነዳጅ መኪና ድምፅ አለው፣ ለማስነሳት ጉልበት ይፈልጋል። እነዚህ እነዚህ አይነት ነገሮች ከባድ ስለነበሩ ኤሌክትሪክ መኪኖች ላይ ተፈላጊነት ነበር። ከዛ በኋላ ታዲያ ለምን ጠፉ የሚለው ጥያቄ ሲነሳ ያን ጊዜ በስቲ የሚሰሩ ነበሩ። ነዳጅ ነበር፣ ኤሌክትሪክ ነበር። የነዳጁ ዋጋው በጣም ርካሽ ሆነ። ቻርጅ ለማድረግ እንደ ኤሌክትሪክ መኪና ረጅም ሰዓት ምናን አደለም፣ ወዲያው ነዳጁ ሞልቶ መውጣት ነው። በዛ ምክንያት የነዳጅ መኪና በጣም እየሰፋ የሄደው የነዳጅ ማውጫ ቦታዎች የተለያዩ ቦታ ሲገኝ እንዳጅ ሁኔታ እየጨመረ ተፈላጊነቱ እየጨመረ ሄደ። እኛ ሀገር ላይ ደግሞ የሌት መኪና መምጣት ከጀመረ በብዛት የመጣው አሁን እነ አይዲ ፎር አይዲ ሲክስ ሲመጡ ነው ምታሰብስ ከሆነ። ከዛ በፊት ግን ነበሩ፣ ነገር ግን ባትሪያቸው እንደ ሊቲየም አዮን አልነበረም። አዎ አልነበረም። ይሄ ሊድ አሲድ የሚባለው የባትሪ ቴክኖሎጂ ነው። ኖርማሊ መጀመሪያ ላይ የነበሩ ቴክኖሎጂዎች ሪቻርድ ጀብል አልነበሩ። ኖርማሊ በቃ አንዴ ይሰራሉ ይሄ በድንገ ምንድን ነው፣ በጥርስሽ ነክሰሽ የምታሰሪ ባትሪ አለ ልክ እንደሱ አይነት ባትሪዎች ነበሩ በብዛት እና ኖርማሊ፣ ከዛ ተነስቶ እድገቱን ግን ካየኸው ይሄ ከ በተለይም ከ1800 አንስቶ በጣም እድገት እያገኘ እያደገ ያደገ መጥቶ ከዛ በኋላ ሁለተኛ ስቴፕ ላይ ደግሞ በ1850 ላይ ያ እድገቱ ጨምሮ፣ ሊዳ ሲዱ ሲመጣ ደግሞ ቀጥታ ቻርጅ ማድረግ ሲቻል በሰዓቱ እንዳልከው የነዳጅ ሁኔታ የነዳጅ ብዛቱ ያለው በአለም ላይ በየቦታው ነዳጅ ይገኝ ስለነበረ እንደ ኢነርጂ በጣም ጥሩ ቴክኖሎጂ ቢሆንም ግን ተሸንፏል። በዚህ በነዳጁ ቴክኖሎጂ ማለት ነው። እሱ እያደገ እያደገ ሲመጣ ነው እንግዲህ በኋላ ላይ በጣም በሚያስገርም ሁኔታ እነ ቶማስ ኤዲሰን ናቸው ፈርቀዳጅ እንደው የሚባሉት በዚህ ይባላል። አሁን ለምሳሌ እንዳወራ ነው ቶማስ ኤዲሰን እሱ የፈጠረው ይባላል። ኒኮላስ ቴክስላም አሁን ቴስላ መኪና የተሰየመለት ኒኮላስ ቴስላም የመጀመሪያውን ኤሌክትሪክ ተሽከርካሪ የሞከረው እሱ እንደሆነ ይነገራል። በእንትን ደረጃ በመጀመር ደረጃ ኒሳን በተለይም ደግሞ ይሄ ጀነራል ሞተርስ የመጀመሪያውን መኪና ኢቪ ዋን ትባላል። የታስወስታ ጠጀመሪ ኢቪ ዋን በሚል ነው የመጀመሪያውን ኢቪ ያመጣት። ከዛም በኋላ ኢቪ ቱ በሚል ደግሞ ሊዳሲድ ነበረች በጣም ኖርማሊ ተስፋ ለመቁረጣቸው ራሱ በጣም ትልቅ ደረጃ፣ አሁን ላይ ላለበት ቴክኖሎጂ ከፍተኛ አስተዋጽኦ ነው ያደረጉት። እነ ቶማስ ኤዲሰን እንዳልኩ ኒኬል አይረን ነበር። በነገራችን ላይ አሁን ሊቲየም አይረን ብለን፣ ሊቲየም አይሮን እያልን ነው የምንጠቅሰው። ያ ቴክኖሎጂ በሰዓቱ የነበረው ግን ኒኬል አይረን የሚባል ቴክኖሎጂ የሰራው ይህንን ለመስራት ታስብ ያለሽ አምስት መቶ ጊዜ ሙከራ አድርጓል። አስር አመት አስር አመት ፈጅቶበታል በጣም የሚጠይቅ ነገር ነው ግን እንደዛም ተለፍቶ ነገሩን ወደ ገበያ ሲያመጣው ኦልሬዲ የነዳጆቹ ተቆጣጥረውት ነበረ ዞሮ ዞሮ ያ ሳይንሱ ግን አሁን አሁን ድረስ ላለው ቴክኖሎጂ አድርሶታል በትክክል የሌሎች መኪና ደግሞ ቴክኖሎጂን አስተውሏችሁት ከሆነ በተለይ ከሁለት ሺዎቹ መጀመሪያ አካባቢ ዘጠናዎቹ መጀመሪያ እነ ጄኔራል ሞተርስ ሞከሩት ከዛ በኋላ በፒክፕ መጣ ችፍሩሊት ኤስቴን የምትባል ተሽከርካሪ አለቻቸው ዘጠና ኪሎ ሜትር የምትሄዳ ሀያ ኪሎ ሜትር እየተባለ ነበር። እነ ቴስላ ራሱ በሚመጣበት ጊዜ መጀመሪያ የጠቀሙ የነበሩት በሌድ አሲድ ባትሪ ነበረ። ከዛ በኋላ ነው እያሻሻሉት እያሻሻሉት ይመጣ። ነገር ግን የነዳጅ መኪና ኢቮሉሽን እና የኤሌክ መኪና ስታየው ምንም አይገናኙም። ኤሌክ መኪና የሆነ ሰዓት መጣ። በየሳምንቱ አዲስ ቴክኖሎጂ አለ። በየጊዜው አዲስ ቴክኖሎጂ አለ። የኤሌክ ሞተር ጉልበት የሚጨምርበት ቻርጅ የሚያደርግበት በዚህ በያዝነው እኛ ሀገር ላይ ራሱ መግባት ከጀመሩ ስንት አይነት የባትሪ ቴክኖሎጂ ነው ያየን። ሊቴም አየን አየን ሊቴም አየን ፎስፌት አየን። አሁን ደግሞ ሌሎቹም እየመጡ ነው ያሉት። ሊቴም ሜታል የሚባልም መጥቷል። እሱ ምናልባት በጣም ቴክኖሎጂ እያደገ መጥቷል እንዳልከው ነው። በተለይም አሁን ሶስተኛው የአብዮት ከተጀመረ ጀምሮ እኔ ብዙ ጊዜ እናገራለሁ። አሁን ሶስተኛው አብዮት ሊኔ ያለ ነው እላለሁ ብዙ ጊዜ። ምክንያቱም ሁሉ ነገሮች የሚመነጩት ፈረንጆቹ ዝም ብለው ያለ እቅድና ያለምንም አይንቀሳቀሱም። ለምሳሌ ኤሌክትሪክ መኪኖችን በአለም ዙሪያ ፉሊ ለማሳካት በ ሀያ ሰላሳ አቅደዋል አብዛኞቹ እነ ኖርዌይ ምናምን አሳክቶታል ከ80 እስከ 90 ፐርሰንት አካባቢ የመኪናው ሽያጭ ወደ ኤሌክትሪክ ሄደዋል ሙሉ ለሙሉ ያው የኢትዮጵያ መንግስት እንግዲህ እንደምታውቂው ነው በአፍሪካ በተለይም ግን እኛ ጋ የሪሰርች እጥረት አለ ሰዎች ሪሰርች አድርገው የሀገሪቱን የመኪና ቁጥር ያለውን ነገር ለአለም የማስተዋወቅ ጉዳይ ነው እንጂ መቶ ሺህ እንኳን መኪና አለ ብትል በትንሹ 7.1 ፐርሰንት መኪኖች በአጠቃላይ ከ7 ፐርሰንት እስከ 10 ፐርሰንት ያክሉ መኪኖች በመቶ ሺህ ሂሳብ እንኳን ብታስበው ከአፍሪካ አንደኛ የምትሆንበት ሁኔታ ላይ ነው ያለችው ኢትዮጵያ። እራሱ ኢትዮጵያ ውስጥ በአሁኑ ሰዓት ሁሰውም እየመረጠ ያለው ነገር ወደ በተለይ ከተማ ውስጥ የሚጠቀምበት ከሆነ ለከተማ ውስጥ አገልግሎቶች ኤሌክትሪክ ተሽከርካሪዎችን ይመርጣል። ምቾታቸው፣ ድምፅ አልባ ናቸው ሜንቴናንስ ከነዚያ ይቀንሳሉ። በተለይ ይሄ አደጋ ሲደርስ ነው እንጂ ወጪያቸው ትንሽ ከበድ ይላል የሚባሉት። ከዛ ውጭ ያለው የሜንቴናንስ የዘይት መቀየር፣ እነዚህ እነዚህ ነገሮች የፊልትሮ አስሬ መቀየሩ በየአምስት ሺ ምና ነገር የለም። ያ መሆኑ ብሶ ኤሌት መኪናን ይፈልጉ። ነገር ግን ከዚ በፊት የባለፈው ፕሮግራማችን ላይ ስናነሳው ነበር፣ አይፒ ሬቲንግ ላይ ያለማወቅ ነገር የቻርጂንግ ከዚህ በፊት ራሳችን የሌት መኛ እዚህ ላይ ስናወራ የሌት መኪና ባለቤት ብቻ አይደለም መስማት ያለበት ለአብያጆ የሚሰራ ሰው መስማት አለበት። እግረኛ ቢሆን መስማት አለበት። ምክንያቱም ባለፈውም እያወራ ነው እንደነበረው አይዲ ሲክስ ላይ ያጋጠመ ነገር ነበረ። ዋይፐሩን ሲያጥቡት ብድግ አድርገው ለማጠፍ ሲሞክሩ ራሱ ይመልሰዋል። ነገር ግን ሰርቪስ ሞድ ላይ መደረግ ነበረበት። ያን ሲመልስ መስታወቱን ይሰብራል። ስለዚህ ያሉትን ነገሮች ፊቸሮችን መቆጣጠር ይችላል። አሁን ትራንትና አካባቢ ላይ ወደ ማምሻው አካባቢ እንደ አጋጣሚ አንድ አደጋ ነበረ፣ እና እኔ መኪና ውስጥ ነበርኩኝ መኪናው ወደፊት የቆመ መኪና ወደ ኋላ ተመልሶ ነው የገጨው፣ እኔ የነበርኩበት መኪና እና ከዛ ሰዓት ላይ ስራይፓሩ ዳገት ላይ ነበር። አይ እንደ አጋጣሚ ተገቢ አልነበርም። እሱ ከርቦቹን ለማለፍ ብሎ ነበረ ትራፊክ የለም ብሎ ትራፊክ ሲያይ ወደ ኋላ ሲመለስ ነው የገጨው ከኋላ ያለው መኪና። ያ በሚሆንበት ጊዜ አዳዲሶቹ ቴክኖሎጂ ያላቸው ተሸርካሪዎች ሙሉ ሙሉ ሙሉ ለሙሉ ካሜራውን ቀርጸው የማስቀመጥ አቅም አላቸው ሲስተም ካሜራው ሙሉ ለሙሉ ትራፊክ ሲመጣ እዛ ሰዓት ላይ የነበርኩ መኪና ካሜራ አልነበረውም እንጂ ካሜራ ቢኖር በቃ ያሳየናል። ሌሎች መኪኖች አሁን እየመጡ ያሉት አብዛኞቹ ይህ ነገር ያላቸው ናቸው። ፊቸሮቻቸው፣ ምቾቶቻቸው አደጋ ሲመጣ ፕሮቴክቴ ማድረግ። ከዚህ በፊት አይታቸው ከሆነ ቴስላ እንዲሁም የቢዋይዲ መኪኖች ራሱ ልክ አደጋው ሲመጣ፣ አሁን የንጓንግ ኤት የምትባለው ተሽከርካሪ የናይ የሚባሉትም ልክ አደጋው ሲመጣ ሴንስ ያደረገውና የመኪናው ቦዲ ራሱ ከፍ ያደርገዋል። ምክንያቱም በዚህ በኩል ከመጣ መኪናው ሹፌሩን እንዳይመታው ዝቅ ካለለት በዚህ በኩል ሊመታ ስለምችል ከፍ የማድረግ ነገር አላቸው። ኤሌክትሪክ ተሽከርካሪዎች ኤሌክትሪክ መሆናቸው ብቻ አይደለም፣ አዳዲስ ቴክኖሎጂዎችን ውድ ተሽከርካሪዎች ላይ የምናገኘውን ቴክኖሎጂ ዝቅ ባለ ነዳጆቹ ስትመጣ ኮ የነዳጅ መኪኖች ትልቁ ነገራቸው ኢንጂናቸው ነው። አሁን እዚህ ጋር ትልቅ ነገር የምትለው ነገር የለም፣ አንድ ባትሪ ነው ያለው። ስለዚህ ለቴክኖሎጂ ይመቻል፣ አድቫንስ ለማድረግ በደንብ ነው የሚመቸው። በዛ ላይ ደግሞ ኢነርጂው ሁሉም ሰው በየጓሮ አምርቶ ለራሱ ተጠቅሞ መሸጥ የሚችልበት በሶላር እንኳን አምርተሽ የራስሽን ኤሌክትሪክ መኪናሽን ቻርጅ የምታደርግበት ሁኔታ ይፈጠራል። ስለዚህ ወደ ጓዳችን የመግባት እድሉ በጣም ሰፊ ነው። የኤሌክትሪክ መኪኖች የባትሪ ቴክኖሎጂ ኮ ኖርማሊ ከአንደኛ ለኃይል ማጠራቀሚያነት በዋናነት በጣም በሰፊው ነው። አሁን ቻይና ጀምረዋለች። በነገራችን ላይ ትናንሽ የኃይል የንፋስ ማመንጫ እንትኖች ምንድነው የሚባሉት ፓነል ነው የሚባሉት እነሱን እየሰረች አሉ ለሽያጭ አቅርባለች ከዛም በኋላ ፓወር ባንኮች ይኖራሉ ጓሮህ ለሄደ ተተክለዋለ ከዛ በኋላ እየተሽከረከረ ቻርጅ መኪናህን ያደርግልሃል የፈለግከውን ነገር ፓወር እያጠራቀምክ መሸጥ ምንም ማድረግ ትችላለ አሁን የኤሌክትሪክ ጉዳዮች ለቴክኖሎጂ ቅርብ የሆኑበት ምክንያት እሱ ነው። ፎከስ እሱ ላይ ነው። አሁን የቻይና መኪኖችም አሁን እየተወዳደሩ ያሉት በዛ እኮ ነው፣ በቴክኖሎጂ ነው የሚወዳደሩት። አሁን ግን ወደ በኋላ ላይ በደንብ አድርገን እናነሰዋለን። ውድድሩ ወዴት ሄደዋል? ቀጥታ ወደ ዋጋ የዋጋ ውድድር ፍትጊያ አይነት ነገር ውስጥ ገብተዋል።